በአሁኑ ሰዓት ላይ እናት የገዛ እናት አባት ህጻናቶቹን በገዛ እጃቸው እሳት ላይ እየከተቷቸው ነው የሚገኙት። እነዚህ ልጆች ገና አስራ አምስት አመት የሚሞላቸው እንኳን አይመስለኝም። አስቡት እንግዲህ በዚህ ጨቅላ እድሜያቸው እዚህ ስደት ሀገር ላይ በአሁኑ ሰዓት ላይ በተበላሸ ስደት ሀገር አረብ ሀገራት ላይ ሊሰዷቸው እዩት እንግዲህ ሁሉ ነገር ጨራርሰው ወደ ስደት ነው የሚመጡት። እዚህ ሀገር ላይ ከመጡ ግን ምን እንደሚጠብቃቸው የተለመደ ነው የታወቀ ነው ማለት ነው። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ፣ እንዲናችሁ ሰላም ናችሁ? እኔ ጋ ሁሉ ሰላም ነው። አላህ ሱብሓነሁ ወተዓላ በያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንንም ሰላም አድርግልኝ አልኩ። እንደተለመደው ወርድ ሲዱ መጥቻለሁ። ይቅርታውን ላይ ተናትጄ ስለነበረ ሰላምታዬን እንኳን ሳላስቀድም ወደ ጉዳይ ገባ ማለት ነው እና ሀባይቤ ባካቸው ይሄን ቪዲዮ ላይክ ሼር አድርጉ። እነዚህ ልጆች ዝት ሀገር ላይ ካልመጡ እንዳይመጡ አድርጉ ማለት ነው እና በአሁኑ ሰዓት ላይ የገዛ እናት አባታችሁ ናቸው እናንተን ስደት ላይ እንድትወጡ፣ የስደት ሀገር ላይ ከመጣችሁ በኋላ ለሚያጋጥማችሁ ችግር ሁሉ ተጠያቂ የሚሆኑት እናት አባት ናቸው። አስቡት እንግዲህ የገዛ እናታቸው። እነዚህ ጨቅላ ሕጻናቶች ምንም የሚያውቁት ነገር የለም። ስደት ስለተባለ ብቻ ነው ተነስተው የሚመጡት። ግን ከመጡ በኋላ ምንድን ነው የሚያጋጥማቸው? ምን ላይ ነው የሚወድቁት? ስለ ሀገሩ ስለ ምኑ ስለ ህይወት ምንም ነገር የሚያውቁ ህጻናቶች ከመጡ በኋላ ስደት ሀገር ላይ ምን እንደሚያጋጥማቸው አይታወቅም። አነውም በአሁኑ ሰዓት ላይ ጊዜው ከፍቷል። እንደ በፊቱ አይደለም። አረብ ሀገራት ልም በጣም ተበላሽተዋል። እየተሰማ ያለው ነገር በጣም ነው የሚያሳዝነው። በአረቦች እየተደበደቡ ብራቸውን እየተከለከሉ በአረቦች እየተደፈሩ መብትና ግዴታቸውን ሳያውቁ ህፃን ሆነው መጥተው ከመጡ በኋላ ደግሞ በሚያጋጥማቸው ፈተናና ችግር ምክንያት መቋቋም ያቆታቸው እና የጭንቅላት በሽተኛ የአእምሮ በሽተኛ ሆነው አብደው ወደ ሀገር ይመለሳሉ ማለት ነው። እና እኔ የገዛ ጓደኛዬ እህቷ ስደት ሀገር ላይ መታ በሳምንቱ አብዳ ነው ወደ ሀገር የተመለሰችው ማለት ነው። አረቦቹ ስላበደች፣ ሁኔታቸው ስላላማራቸው ወስደው ሲያስመረምሯ ጭንቅላቷ እንደተነሳና ግዴታ አእምሮ በሽተኛ ሀኪም ቤት መግባት እንዳለባት ተነገራቸው ቁርአን ቤት ተወሰደች የትም የትም ተባለ አልተሻላትም ማለት ነው ሀገር ከገባች በኋላ ወደ ቁርአን ቤት ተወሰደች ሀገር ስትገባ ለቀቃት ማለት ነው እና እነዚህ ልጆች ቆይ ምንድን ነው የሚቋቋሙት ምንድን ነው የሚያውቁት ስለ ስደት እነዚህ ጨቅላ ህፃናቶች አስባችሁታል የአረብ ሀገሪን መከራና ስቃይ እኛው እንኳን የኖርነበት? ወላይ ነው ምላቹ። እኔ እኔ የመጣው ጊዜ አረቦች እዝነት ነበራቸው። ያዝኑ ነበረ። ሀበሾች ራሱ ኢትዮጵያዊኖች ራሱ ደላሎች ሲባሉ እዝነት ነበራቸው። ራስ በራሳችን የምንተጋገዝ ተጋገዝ ነበረ። ሰዎች ችግር ሲያጋጥማቸው ለችግራቸው ደራሽ ነበረ። ደላሎች ደሞ ያመጡ ደላሎች ራሱ እናንተ ችግር ደርሶብኛል ወይም ደግሞ ስራ በዝቶብኛል ብላችሁ ደውላችሁ እንኳን ስትናገሩ አረቦቹ ደውለው ያናግሩ ነበረ ክፍል የለኝም ስትሉ ክፍል ያሰጧችሁ ነበረ ማለት ነው። አሁን ግን ክፍል የለኝም ወይም ደግሞ በጣም ስራ በዝቶብኛል ብላችሁ እንኳን ደላላ ጋር ብትደውሉ አፍሽን ዘግተሽ ስሪ፣ ለመስራት ነው የመጣሽው ነው የምትባሉት። ገብቷችኋል? ችግር እንኳን አጋጥሟችሁ ሰውየው የሚተናኩላችሁና ልትደፈሩ እንኳን ብትሆኑ አፍሽን ዘግተሽ ስሪ፣ ለስራ ነው የመጣሽው ነው የምትባሉት። አሁን ላይ ማለት ነው። በፊት ግን እንደዚህ አይነት ነገር አልነበረም። አረቦች ራሱ እኛ ጠያቂ እንደሌለን ደራሽ እንደሌለን ኤምባሲዎቻችን በደንብ እንደማይሰሩ ስለሚያውቁ አረቦች ራሱ እናንተ ላይ ችግር ያደርሱባቸዋል። ችግር ካደረሱ በኋላ ደግሞ ደውለው ለመክተብ እናንተ ለመክተብ ደውላችሁ እንዲህ መዳሜ እንዲበድላኛለች እንኳን ብላችሁ ብትናገሩ እንኳን ሊያናግሯት እንኳን ስልክ ቢደውሉ ማለት ነው ሴቷ እኔ ያላጠፋውም ጥፋተኛው እሷ ናት ካለች፣ እሷን ነው የሚያምኑት። እናንተን የሚያምናችሁ የለም። ከጎናችሁ የሚቆም የለም። እኔ ስላየው ነው ገብቷችኋል። እኔ ስላየው ነው ይህን ነገር የምናገራችሁ ማለት ነውና ስለማቅነው ብዙ የደረሰባቸው ልጆች በውስጡ ገብተው አውርተወኝ በአሁኑ ሰዓት ላይ በጣም ችግር ላይ ናቸው። ገብቷችኋል። እና እህቶች፣ እባካችሁ ከሀገር እህት ወንድም ሊመጣ ያሰበ በተለይ እህቶች፣ እንደዚህ ጨቅላ ህፃናቶች ሊመጡ ያሰቡ ካሉ እንዳይመጡ አድርጉ። ሀገሩ ተበላሽቷል። አገር ላይ ቁጭ ቢሉ ይሻላቸዋል። አሁን ላይ ደግሞ እናት አባት ራሱ ብር ታምጣልኝ እንጂ የትም ገደል ትግባ ነው፣ በአሁኑ ሰዓት ላይ ማለት ነው። እናት ራሱ እናት አባት የገዛ እናት አባት ለእሳትን አውጥቶ እየጣሉ ያሉት እነዚህ ጨቅላ ህጻናቶች፣ በአዝቦርት ሲያወጡ ፕሮሰስ ሲጀምሩ ራሱ እሺ ብሎ እንትን ማለት እኔ እንጃ እኔ እኔ ስደትን ያየሁት እኔ እንጂ፣ ወላሂ ምን ብዬ መናገር እንዳለብኝ አላውቅም። እናት ምን ያክል ጨካኝ ብትሆን ነው፣ ወላሂ ምን ያክል ጨካኝ ብትሆኑ ነው እነዚህን ጨቅላ ህጻናቶች ህፃናቶች እንዲሄዱ ፈቅዳችሁ ሄዱ አረብ ሀገራት ላይ ብላችሁ የምትልኩት? ምን አይነት ጭንቅላት ነው ያላችሁ? እነዚህ እናት አባት ማለት ነው። እነዚህ ልጆች እስኪ እናንተ ኮመንት ላይ አስቀምጡልኝ ማለት ነው። እነዚህ ልጆች አሁን አስራ አምስት አመት ይሞላቸዋል ቢያንስ 14 13 አመት ቢሆናቸው እንጂ አስራ አራት አመት በፍጹም አይሞላቸው እነዚህ ልጆች መተውስ እንዴት ነው የሚቃቆሙት እኔ ራሱ ስመጣ እዚ ሀገር ላይ ስመጣ በጣም ትንሽ ነበርኩኝ የአስራዎቹ ቤት 18 17 አመት ነበረ የመጣሁት ግን ወላይ ያኔ እንኳን ሰው ጥሩ ነበረ አረቦች መልካም ነበሩ ያዝኑ ነበረ ሲደክመኝ ራሱ አረቢቱ ማለት ነው የመጣው ሰሞን የገባሁበት አረብ ሲደክመኝ በግድ እኔ ደግሞ ፈሪቻት ስራውን መጀመሪያ ላይ ስላሳየችኝ ሳትለኝ ራሱ እሺ እንትን ተነስቼ እንትን ትንሽ ሲቆሽሽ አጸዳ ነበረ፣ ማለት ነው በቀኑ ሶስት አራቴ ነበረ ማጸዳው። ከዛ ትመጣና ቁጭ በይ፣ ትንሽ አረፍ በይ፣ ትንሽ ተቀመጪ፣ የእረፍት ጊዜ እሺ እንትን በይ ትለኝ ነበረ። ምሳ ብይ፣ ራት ብይ፣ ቁርስ ብይ ብላ በግድ ነበረን የምታስበላኝ ማለት ነው እኔ ግን የመብላት ፍላጎቱን ስለሌለኝ መብላት አልፈልግም ነበር። እሷ ግን በግድ እንዲበላ ታደርገኝ ነበረ ማለት ነው። አሁን ግን እንኳን ልትበሉ ይቅርና ቁጭ ብላችሁ እየበላችሁ ተነሺ ስሪ ነው የምትባሉት። እናንተ ርቧቹ፣ እንኳን ርቧችሁ ቁጭ ብላችሁ እየበላችሁ ትጠራላችሁ። ምግብ እንኳን እየበላው ነው ብትሉ በኋላ ትበያለሽ ነይና፣ አሁን ይህን ነገር ስሪ ነው የምትባሉት። ወላሄ ነው የምላችሁ እኔ አረቢቱ በፊት በፊት ወላሂ ምግብ ስበላ ሴቷ ካየች በፊት የምንሰራባት ሴቷ ምግብ እየበላው ካየችኝ የምትፈልገውን ነገር ራሷ ነበረ ተነሳ የምትወስደው ለራሷ የምታረገው ማለት ነው። አሁን ግን ማን አሁን እየበላው እኔ እየበላው ምግብ አቅርቤ እየበላው እያየችኝ ተነሽ ስሪ ትለኛለች። እኔ ደግሞ ከዛ ከተነሳው ተነሳው ነው በቃ፣ ሳልበላ ነው የምውለው ማለት ነውና እነዚህ ደግሞ ጨቅላ ህጻናቶች መጥተው ምን እንደሚያጋጥማቸው አስቡት። ምን አይነት ጨካኝ ምን ያገናኝት አረመኔ እናት ብትኖራቸው ነው። ወላሂ እኔ እናቷ ላይ እናትየዋ ላይ ነው እኔ እየተሰማኝ ማለት ነው። እናትዮው በጣም መጥፎ ናት። የብር እንጂ የሰው ህይወት መጥፋት አለመጥፋት ምንም የሚያሳስባት ነገር የለም ማለት ነው እና እባካችሁ እዚህ ሀገር ላይ ያላችሁ እህት ወንድም ካላችሁ እንዳይመጡ በሆኑ ሰዓት ላይ በጣም ጊዜው ከፍተዋል። ያለው ነገር ራሱ በጣም ከባድ ነው ወላሄ ነው የምላችሁ እና በጣም ነው ያሳዘኑኝ። እነዚህ ልጆች እኔ ልጄን አትዝ ያለችኝ። እኔ አልሐምዱሊላህ ረብ ልዓለሚን የአስር ዓመት ልጅ አለችኝ። የነገ ቀን እቺን አክላ እንኳን ስደት ልትመጣ ቀርቶ እኔ ህይወቴ ታልፋለች እንጂ ስደትን ልትቀምስ አልፈልግም።